እንኳን ወደዚህ ቻናል በሰላም መጣችሁ። እኔ ዶክተር አማኔል ነኝ። ስ እንግዲህ በዚህ ቻናል ስለ አምሮ ጤና፣ ፍቅር፣ ቤተሰብ፣ ትዳር፣ ልጅ አስተዳደግ በስፋትና በጥልቀት እናገራለን። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። ማሌት አዘነ እባላለሁ። ስፒጀንድ ላንጉጅ ቴራፒስት ወይንም የንግግርና ቋንቋ ሕክምና ባለሙያ ነኝ። የልጆች ቋንቋ ከሚዘገይባቸው ዋነኛ ምክንያቶች ውስጥ የመጀመሪያ ብለን የምንወስደው የመስማት እክልን ነው። የመስማት እክል ያጋጠማቸው ሰዎች ቋንቋቸው ሊዘገይ ይችላል። ምክንያቱም ብዙ ጊዜ የምንሰማው ነው የምናውረው እኛ። ስለዚህ የመስማት እክል ያለባቸው ልጆች ቋንቋቸው ሊዘገይ ይችላል። ከዛ ውጭ ደግሞ የዘገየ እድገት ያላቸው ወይም ደግሞ የእድገት ችግሮች ያጋጠሟቸው ልጆች እነዚህ ከእድገት ጋር ተያይዘው የሚመጡ እክሎችና ህመሞች ያሏቸው ልጆች ቋንቋቸው ሊዘገይ ይችላል። በዚህ ውስጥ እንደ ኦቲዝም ያሉ፣ ዳውን ሲድረም እንደዚህ እንደዚህ አይነት እክሎች ይካተታሉ። ከዛ በተጨማሪ ከተለያዩ ህመሞች ጋር ደግሞ የሚመጡ አሉ እንደ ማይክሮሲፋሊ እና ሃይድሮሲፋለስ እና ሽዠርም አንዳንዴ ለልጆች ቋንቋ መዘግየት እንደ አንድ እንትን ይቀመጣል። ለቋንቋ መዘግየት ደግሞ አጋላጭ የምንላቸው ሁኔታዎች አሉ። ከእነሱም ውስጥ የመጀመሪያው ወንድ መሆን ነው። ብዙ ጊዜ የቋንቋ መዘግየት የሚያጋጥመው ወንድ ልጆች ነው። ከዛ ውጭ ያለ ጊዜ መወለድም አንድ አጋላጭ ምክንያት ነው። እንደገና የቤተሰብ ታሪክ ወይም በዘር እንደዚ አይነት ልጆች መኖር እንደ አንድ አጋላጭ ሁኔታ ይወሰዳል። ከዛ በተጨማሪ የመጨረሻውና ዋነኛው ነገር ግን የግንዛቤ አለመኖር ነው። ብዙ ጊዜ ለልጆቻችን ምን ማድረግ እንዳለብን ወይም ደግሞ ቋንቋቸው እንዳይዘገይ ቶሎ መፍታት እንዲችሉ ምን ማድረግ እንዳለብን ብዙ ጊዜ የግንዛቤ ችግር አለ። እሱ እንደ አንድ አጋላጭ ሁኔታ የምንጠቅሰው ነው ማለት ነው። ወላጆች የልጆቻቸውን የቋንቋ እድገት ለማፋጠን ወይም ለማሳደግ ሁልጊዜም ማድረግ ያሉባቸው ነገሮች ምንድን ናቸው? ከልጆች ፊት ለፊት በመቀመጥ ልጆቻቸው ስለሚወዱት ስለሚፈልጉት ርዕሰ ጉዳይ አንስቶ ሁሌም ለማውራት መሞከር፣ ሁሌም ስማቸውን መጥራትና አቤት እንዲሉ ማገዝ። ከዛ ውጭ ሁሌም ዋነኛ ነገር የሚሆነው ሁሉም ሰው ከልጁ ጋር ቁጭ ብሎ መነጋገር፣ ማውራት፣ ልጁ መልስ እንኳን ባይሰጥ ቤተሰብ የቻለውን ያክል ማውራት። እነዚህ እነዚህ ነገሮች በጣም ይጠቅሙቸዋል። መጀመሪያ ልጆች መጠቆም እንዲጀምሩ ከዛ ድምፆችን ከዛም ቃላቶች እንዲሉ ማገዝ፣ ይሄም አንድ ነገር ነው። ቤተሰብ ነው ይህንን ማገዝ መቻል ያለበት። ከዛ ውጭ ተረቶችን መንገር ወይም የተለያዩ ነገሮችን ለልጆች ማንበብ በጣም ጠቃሚ ናቸው። እንደገና ሙዚቃዎችን ወይም መዝሙሮችን አብሮ ማለት፣ የልጆችን የንግግር ግድፈት ወይም ስህተቶችን አለማጣጣል ተሳሳትክ እንደዚህ ያደረክ ከማለት ይልቅ መልሰን ትክክለኛውን ነገር ለመንገር መሞከር፣ ቴሌቪዥን፣ ስልክ፣ ኮምፒውተርን ለልጆቻቸው በመጠኑ እንዲጠቀሙ ማድረግ ይህም እነዚህ በዋነኛነት የልጆችን የቋንቋ እድገት ለማፋጠን ወላጆች ማድረግ ያለባቸው ነገሮች ናቸው።